ይህ ቡቡዬ፣ እኔ እኮ በጣም የሚገርመኝ ነገር በጣም የምታስገርመኝ ነገር እንደ ቶሎ ብለህ ተስፋ ቆርጠህ ታደርጋለህ። አንተ ተስፋ ቆርጠህ፣ እኛ ነው ተስፋ ታስቆርጠን እንጂ። ቡቡዬ፣ እንዴት ነው በሀይምዬ ላይ እንደዚህ በትንሹ ተስፋ ልትቆርጥ የምትችለው? አንዳንዴ ብዙ ጊዜ ብሩኪን ሳየው ቶሎ ነው በቃ ተስፋ የሚቆርጠው ቶሎ ማለት ነው። እና አሁን አነጋገሩ በቃ የሆነ ተሴ ተስፋንትን ግን፣ ያው እኔ አሁን ሁለቱም ላይ አሁን ብሩኬ ላይ ያየሁት ፊቱ ላይ የናፍቆት ነገርም አለ፣ እንደናፈቀችው ያስታውቃል። በእውነቱ ለምን መሰላችሁ? እኔና ሀይሜ መጣላቱን አንፈልገውም። መጣላቱን ፈልገነው አይደለም። ግን አለ፣ በቃ ይሁን አንግባባም። ይሄን እኮ ለመግባባት እኮ አለመግባባታችሁን ካወቃችሁ እኮ ይሄ ራሱ ያግባባችኋል እኮ እንዴ። በነገራችን ላይ ጭቅጭቅ ነትርክ የሚበዛው እውነተኛ ፍቅር ላይ ነው። እውነተኛ ፍቅር ላይ ጭቅጭቅና ነትርክ ይበዛል። ምክንያቱም እሱ ዝቅ በልኝ፣ እሷ ዝቅ በልኝ። ምህረት የተናገረችው ራሱ በቃ የእኔን የውስጤን የተናገረችው ሰላም ሰላም፣ እንዴት ናችሁልኝ? ውድና የተከበራችሁ የኔ ቤተሰቦች ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። እንግዲህ ትናንትና ጨረቃዋ የለችም፣ ነገር ግን ቡቡዬ በአንድ ቤት ተከስቷል። እንግዲህ ቤቱን ስም ባላውቀውም የሆነ ቤት መጥቷል እና ቤቱ ረሳሁት ስሙን፣ ሰብስክራይብ አድርጌ ነው የወጣሁት። በነገራችን ላይ ቪዲዮ ግን ስሙን ጥላው ነው ማን ነው የሚለውና በመጀመሪያ የልጁ ሁኔታ በጣም አስቆኛልም ግን ደግሞ ይሁን ችግር የለውም። ስራ ነው ስራ። ምን ማለት አይደለም። ግን በጣም ያስገረመኝ ነገር ሰው እንዲገባ አልፈልግም በመካከላቸው አለጋ በአንተ አንተ ምን እያረክ ነው ታዲያ? አንተም እኮ ገብታል ኦሬዲ አሽቃባው ጭቆጭ ብዙ ነው በቃ አንዳንድ ጊዜ ይሁን እራሳችንን ጥሩ እንዳደረግን ወይም ደግሞ እኛ መልካም ሰው ወይም ደግሞ እኛም ከምንም ነገር ነጻ ሆነን ሌሎችን ወቃሽ አድርገን አይደለም ደግሞ ጥቅም ማግኘት ያለብን። እና ሐይሚና ብሩኬ ታረቁ ብለህ ካሜራ ድቅና አድርገህ ቻናል ከፍተህ አዲስ ቻናል የመጀመሪያ ጊዜ አዲስ ቻናል ተከፍተው በሐይሚና በብሩኬ ብቻ እናንተ እንደ ያሰባችሁ የታውቃችኋላችሁ። ማለት እንዴ ይሄ ነገር ግን ሀሚና ብሩኬ የምር ተጣልተው ነው ወይስ እንዴ? ይሄ ነገር ብሩኬ ያውቃል እንዴ? ብሩኬና ሀሚ ተነጋግረው ነው እንዴ ብዬ እንዳስብ እያደረገኝ ነው ሁኔታው ማለት ነው። የትላንትናው አዲስ ቻናል ተከፍቶ ብሩኬና ሀሚ ታረቁ ማለት ምን ማለት ነው? እና ግራ በጣም ግራ ያጋባችኋል፣ አንዳንድ ጊዜ ማለት ነው ነገሮች። ቅመምዬ ደግሞ እኔ ቆንጆ በጣም ነው ወይናፈቅሽን በቃ አንቺ የሌለሽበት ብዙም ደስ አይልም፣ እና ለምን እንደ ጠፋሽ እንግዲህ ፈጣሪ ነው የሚያውቀው። ብቻ ባለሽበት ፈጣሪ ሰላም ያርግሽ፣ ባለሽበት መብርሃን ትደግፍሽ፣ ትጠብቅሽ። የኔ እዋ የኔ መልካም የኔ ሞኛ ሞኝ የኔ በቃ ምንጊዜም ቢሆን ያው አንቺ ተሰድበሽ፣ ተረቅጠሽ፣ ጥፋተኛ ተብለሽ ተፈርዶብሽ፣ ብዙ ሰው ፈርዶብሽ ምናምን ነገር በቃ የየሰውን ቤት ቻናል ታሳታሙቅ ያለሽ ታሳድግ ያለሽ የየሰውን ሰብስክራይብ ለሰው ገቢ ታመጪያለሽ። እና አንቺ ለእድገት ነው የምትሰደቡ የምትረገጩም። ግን ሌላው ሰው አይገባውም። አንቺ ለስራ ብለሽ ነው ግን፣ ያውቀዋል። እኔ ለምሳሌ አውቃለሁ፣ ሀይምዬ እንደዚህ የምትሰደበው በቃ ለለውጥ ነው ለመስራት ነው የእሷንም የሱንም ለማሳደግ ነው። ስለዚህ አንቺ የስራ ሰውነሽ፣ ጀግናነሽ። ደግሞ ስትጠፊ በጣም በጣም ትናፍቂናለሽ፣ ቅመምዬ የኔ ቆንጆ መጥፋት የለብሽም። ብቅ በይ ዛሬ ፏ ብላችሁ ማታርቃችሁ በቃ እንድሆናችሁ ምናምን ብትመጡልኝ አቤ ደስታይን አልችለውም በእውነቱ። ፏቤ ብዬ ነበረ ደስታይን የማጣጠመው ማለት ነው። እና አላችኋለሁ ውዶቼ። ብሩክዬ ባክህ ተስፋት ትቁረጥ ባክህ ውሳኔ አቸኩል ለውሳኔ አቸኩል። አነግባባም ላልከው ደግሞ መግባባት ትችላላችሁ። እንድትግባቡ ሆኑ፣ ተደማመጡ፣ አንደኛችሁ ዝቅ በሉ ለፍቅር። ሁለተኛ ነገር ደግሞ እኔ እዚህ ጋር ሚዲያ ላይ መጥቶ የሚያወራውን የሚለፈልፈውን ሁሉ እናንተን እየጠራ ያልሆነ ቃል እንዲያናግራችሁም አልፈልግም። እንደኔ ማለት ነው። እኔ ስላልኩ አይሆንም፣ ግን እንደኔ እንደኔ ግን ማንም ቻናል ላይ እየሄዳችሁ ማንም ኑ ባላችሁ ቁጥር እናንተ ስትጣሉ ክፍተት እየተጠቀመ ያልሆነ ነገር አትነጋገሩ። ሰው ቤት መምጣት ካለባችሁም በሌላ ነገር ኑ እንጂ እነሱን የእነሱን ጸብ ይሹ ተደርጎ ባትሄዱና ማለት እንዴት ማሰላችሁ አሁን። እዚህ ጋ የትላንትና ብሩኬ መጥፎ ነገር የተናገረው ነገርም የለም ግን አላርለ ይሁን በቃ ስለ ሀይሚ የሆነ ነገር ሄዱ ሰው ቤት ከተባለ ነገሩ ከባድ ነው የሚሆነው። ነገሮች በቃ ብሩኬ ለምን እንዲህ ያለ እየተባለ ብሩኬ ላይ ወቀሳ ይመጣል፣ ነገሮች ይሰፋሉ። ከዛ ደግሞ ብቻ ችግሩ እየሰፋ ነው የሚሄደው። በየሰው ቤት እየሄዳችሁ ስለ እናንተ መጣላት እንትን የሚባል ከሆነ ማለት ነው እና አሁን ትላንትና በቤታችሁ መምጣት ትችሉ ነበረ፣ በሀይሜ ቤት መምጣት ትችሉ ነበረ። መቅረት አልነበረባችሁም። ኦልሬዲ ስራ ነው የያዛችሁት። በእርግጥ ያው ደክማችሁ ይሆናል እናቃለው፣ ድክም ብሏችሁ ነው አንዳንዴ እረፍት ያስፈልጋል። ግን ደግሞ እየተሰደባችሁም ስለሆነ እየተረገጣችሁም፣ የሆነ ጥፋተኛ እንዲያረጉ እየተባላችሁም ማረፍ የለባችሁም። ሂዱበት እና የተወሰነ አቁሙ፣ ይበቃችኋል። አሁን እዚህ ጋር ሌላ ሌላ ነገር ማለት ስለማልፈልግ ነው። አንዳንዴ ነገሮች ከባድ ነው፣ በፍቅርም ሲመጡ ችግር ነው በጻፈው ምስል እኔ በፍቅር ሲመጡ ራሱ ሰሞኑን እኔ እንጃ፣ ትችት በጣም ብዙ ትችት ነው የሚያስተናግዱት። በምንም መጡ በምንም ያው ነው። ስለዚህ እኔ አሁን ላይ ፕራንክ ሲጀመር እኔ አልቃወምም፣ ምክንያቱም ምንም አይነት ቪዲዮ ይዘው ሲመጡ ያው ነው። በቃ ሞላልኝ ወይም ደግሞ አስደሰተኝ የማይል ሰው ብዙ ነው ያለው። በቃ የሆነ ቪዲዮ ይዘው ሲመጡ ሌላ ትችት፣ የሆነ ቪዲዮ ለዚህ በቃ እነሱ የሚያድጉበትን መንገድ ይሄ ከሆነ ደግሞ ይስሩ እና። ውዶቼ፣ ማሮቼ፣ ፍቅሮቼ ዛሬ በፍቅር እንደሚመጡልኝ ትልቅ ተስፋ አለኝ። ሀይምዬ እንግዲህ ፈጣሪ ከአንቺ ጋር ይሁን ይጠብቅሽ። ከች በይልን ወይ በቲክቶክ ወይ የሆነ ቦታ ላይ ከች በይልን። በቃ እኒሽ እኒሽ በቃ እንስማሽ እኛ አንቺን ካላየን ያመናል። ትናፈቄናለሽ። የምር ሚዲያው ራሱ እኮ ግን አይደምቅም ያለሷ። ምንም ደስ የሚል ነው የሚያምር ነገር የለም። ሲጀመር ያለሷ ሚዲያው ራሱ በቃ የሆነ ቅዝቅዝ ነው የሚለው እሷ የሌለችበት ምንም። ትላንትና ሁኑ ቡቡዬ እኛ ቀሩ ብለን ነበረ። እኔ በተለይ እኔ ቀሩ ብዬ ተስፋ ቆርጬ ነበር። ግን ቡቡዬ በሆነ ቤት ከመሸ በኋላ መጥቶ ቪዲዮ ሼር አድርጉልኝ እና መጥተዋል ብዬ ስገባ ቅመም የለችም ቡቡዬ አለ እና ወንድም አለሜ ቡቡዬ፣ የምወድ ሀማቼ ደግሞ እባክህ ተስፋ